ሰላም እንደምን አላችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ የምናየው አንድ አጭር ጉዳይ ናት ወይም አጭር ሀሳብ ነች ማለት ነው። እሱም ምንድን ነው? በ በቤተ ክርስቲያናችን ስርዓት ትዳር አንዳንድ ትዳር የሚይዙ ሰዎች ሚስቶቻቸውን ሁለቴ ያገባቸዋል፣ ሚስቶቻቸውን ሁለቴ ያገባሉ ማለት ነው። ይህም እንዴት ነው? መጀመሪያ በመጀመሪያ ሰንበት ሲጋቡ በስርዓተ ቤተ ክርስቲያን ወይ በቁርባን ወይ በተክሊል ሊሆን ይችላልና ተፈጽሞላቸው ጋብቻቸው በመንፈሳዊ በስጋው ደሞ ተፈጽሞ በዝማሬ ይካሄድና ይታጀብና በካህናቱ በሊቃውንቱ ታጅቦ በሰንበት ትምህርት ቤት ታጅቦ በዝማሬ በእልልታ፣ በምስጋና ይጋባሉ። ከዛ ደግሞ መልሰው ወይ በማግስቱ ወይ በሳምንቱ ደግሞ በዓለሙ ደግሞ ይጋባሉ እንደገና በዓለሙ ይጋባሉ። ካባ የነበረው ቬሎ ይሆናል። መዝሙር የነበረው ዘፈን ይሆናል። ምስጋና የነበረው ዳንኪራ ይሆናል። በዚህ ይሁንና ሰላም የነበረው እንግዲያው ጭፈራ ሆኖ በዚህ መልኩ ይጋባሉ። በዚህ መልኩ ሚስቱን ሁለቴ ያገባል። አንድን ትዳር ሁለቴ አንድን ሚስት ሁለቴ ማግባት ወይም አንድን ባል ሁለቴ ማግባት እንደማለት ነው የሚሆነው። ስለዚህ እንደዚህ የምታደርጉ ሰዎች የምታደረጉበት ምክንያት ደስታ ነው ትላላችሁ። ደስታ በእንደዚህ አይነት መንገድ አይደለም የሚገለጠው። በጣም ስህተት ነው። እግዚአብሔር ከዚህ ጋብቻ ከዚህ ትዳር የለውም፣ እግዚአብሔር የለበትም። ይሄ እግዚአብሔር የሌለበት ጋብቻ ነው። በቀላሉ በቀላሉ ለአደጋ የሚጋለጥ ትዳር ነው የሚሆነው። ስለዚህ በእጃችን እያወቅን እያጠፋን ትዳሩ ከተፈታው በኋላ ደግሞ እግዚአብሔርን መልሶ ደግሞ ማማረር፣ የራሳችን ጥፋት አይታየንም። ብዙን ጊዜ ወደ ማማረር የምንሮጥ ሰዎች ብዙን ጊዜ የራሳችን አይታየንም የራሳችን ጥፋት አይታየንም። ስለዚህ ከዚህ ታርመን ትዳራችንን ስንይዝ በዚህ መልኩ እንድንይዝ ያለያዝን የያዝን ደግሞ በዚህ መልኩ ያልያዝን ከሆነ መጀመሪያ ወደዚህ መመለስ በንስሐ ወደ እግዚአብሔር ተመልሰን መልሰነው ጋብቻችንን ወደ ሥጋ ወደሙ ወደ መንፈሳዊነቱ መልሰን በይቅርታና በንስሐ ወደ እግዚአብሔር ተመልሰን ትዳራችንን እግዚአብሔር እንዲመራ ለእግዚአብሔር ያደራሰተነው በሃይማኖት ውስጥ መኖርና እግዚአብሔርን ደግሞ ትዳራችንን እንዲመራ ማድረግ አለብን ማለት ነው። ይህንን እንድናደርግ እግዚአብሔር አምላካችን በቸርነቱ ይርዳን አመሰግናለሁ።